ሰላም ሰላም ውዴ ቻናል የቤት ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ላይ ተባለ ቪዲዮ መጥቻለሁ። የዛሬ ቪዲዮ ጉግል ማፕ ላይ ገብቼ ያየሁኝ ነበርና እዛ ላይ ያየሁት ነገር ላሳያችሁ ወደድኩኝ ማለት ነው። ምንድነው ያየሁኝ? አባይ ማለት ነው ናይል ከመገደቡ በፊት ያለውን ስትራክቸር አፍተር ከወጣ በኋላ ኢትዮጵያን አፈር ግብጽ ላይ እንዴት እየወሰደ ሲያስቀምጥ እንደነበረ ጉግል ማፕ ላይ አየሁትኝ እና እስኪ ላሳያችሁ። እናንተም ቪዲዮን እስከ መጨረሻው ተከታተሉ። መልካም ቆይታ። አሁን ቀጥታ ወደ ጉግል ማፕ እንገባለን። ጉግል ማፕ በዚህ መልኩ እየከፈተልኝ ነው። እንደዚህ ጠበብ አድርጋለሁ። በነገራችን ላይ ጉግል ማፕ የማትጠቀሙ ሰዎች በጣም ብትጠቀሙ አሪፍ ነው ብዬ አማክራችኋለሁ። እስኪ እዩት። ሀገራችን ኢትዮጵያ፣ ኢትዮጵያ አዲስ አበባ። መጀመሪያ ከአዲስ አበባ እስኪ የተወሰነ ሰፈር ላስቀኛችሁ እና ከዛ ወደ ናይል ወይም ወደ አባያችን እናልፋለን ማለት ነው። ኢትዮጵያ ሞስትሊ ወደ ዌስተርን በኩል ያለው የሀገራችን ክፍል ሞስትሊ ያው አረንጓዴማ ነው። ዝናብ ብዙም የማያጥሩ ማለት ነው። እሺ፣ ስለዚህ ናይልን ብለን ሰርች እናደርግና ከዛ ግብጽ ላይ ከሁን በፊት ስትጠቀምበት የነበረ ነገር እዛ ላይ እናያለን ማለት ነው። አሁን የቀረባት ከሁን በፊት ስትጠቀምበት የነበረ ነገር ዚን ናይል ብዬ ሰርች ሳደርግ የው ካይሮ የግብጽ ዋና ከተማ ካይሮ ናት አይደለ? ተከተለ ነው ኒድ ካይሮ እዚህ ጋር አለ። ኢጂፕት እንዳለ እንዳጠቃላይ እዚህ ጋር አለች። ኦኬ ይሄ ናይል እንግዲህ በዚህ አቋርጦ በማለቴ ከኢትዮጵያ ተነስቶ በሱዳን አቋርጦ ኢጅፕት ከገባ በኋላ ኢጅፕትን ጨርሶ ከሜዲትራኒያን ሲጋ ነው ማለት ነው የሚገናኘው ማለት ነው። ከሱ ጋር እንደተገናኘ የኢትዮጵያን አፈር የሚያስቀምጥበት ቦታ ላሳያችሁ፣ አንድ ባንድ ማለት ነው። የኢትዮጵያ አፈር እዚህ ጋር ነው። የኢትዮጵያ አፈር እዩት፣ ምን ያህል ምን ያህል አግሪካልቸር እዚህ ላይ እንደሚሰራበት። ይሄን ይቀርባችሁ አሁን ማለት ነው፣ ሲገደብ ግሪን ኤሪያው ማለት ነው ይሄ እንዳለ አረንጓዴ ማከፍሉ የአባይ በዚህ ይገባላችኋል። እነሱ እዚህ ጋር ይጠቀሙበታል ማለት ነው አፈሩንም ውሃውንም እዚህ ጋር ያቀርብላቸዋል። እነሱ በዚህ መልኩ እዚህ ጋር እዩት እስኪ በየመንደሩ አስገብተው ማለት ነው እዚህ ጋር ናይል ምናለ እዩት። ይሄ የሚታያችው የከተማ ፍሬም አይደለም። ገጠር ላይ እየተጠቀሙበት ያለ የኢትዮጵያ አፈር የሚቀመጥበት ማለት ነው። ይሁን ሀይል ቀጥታ እዚህ ጋር ይሄዳል። በየቦታው እያሰራጁ እንዴት ሲጠቀሙበት እንደነበረ ተመልከቱ። የሚገራርም የሚገራርም ቪጂቴብል ሴሪያል ክሩፕ የሚያስፈልጋቸውን ነገር የሚያገኙበት ቦታ አያችሁት። ገረሙ። እዩት! ይህ ሁሉ ማለት ነው። ይሄ ሁሉ የኢትዮጵያ አፈር እዩት፣ እዩት! በየቦታው ማለት ነው። ምን ያህል ምን ያህል ሲጠቅማቸው እንደነበረ በየቦታው ቢች እየሰሩ ዋው ታያችሁት፣ ይሄ ሁሉ ማለት ነው። ከሜዲትራኒያን ሲ ከመግባቱ በፊት የሚያስቀርላችሁ አፈር ማለት ነው። እንደዚህ ስትታይ ትንሽ ትመስላለች እንጂ አፈር እነሱ የሚጠቀሙበት ቦታ ላይ ማለት ነው። እና ከዚህ ቪዲዮ ላሳያችሁ የፈለኩት ነገር እንግዲህ ይሄን ነው። ፋሚሊ ያልሆናችሁ ሰብስክራይብ እያደረጋችሁ፣ ፋሚሊ የሆኑ መልካም ምሽት ለሁላችሁ ተመኘሁ ትላለች።